አማባዕዱ ባድ ፈሰላሙ ላሂ አለይኩም ወረሕመቱሁ ወበረካቱሁ። ውድና የተከበራችሁ ሙስሊም ወንድሞቼ እና እህቶቼ እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ? ኢንሻላህ አላህ ፈቃዱ ከሆነ ለዛሬ አጠር ያለች ቅሷ አለችን ከነቢያችን አለይሂ ሰላት ወሰላም የተነገረን

አንድ ሺህ ዲናር ያበድረው ዘንድ ጠየቀው። ፈቃል አበዳሪውም ምን ይላል? ኢእቲኒ ቢሹሃዳኢ ኡሽሂዱሁም ምስክሮችን አምጣልኝ። ነገ ብድሩን እንኳ አልመለስም ብትል ወይ ብትክድ፣ አንተ ከእኔ ለመበደርህ ምስክር መሆን የሚችሉ ምስክሮችን አምጣልኝ አለው። ፈቃል ተበዳሪውም ምን ይላል? ከፋ ቢላሂ ሸሂዳ መስከሪነት በአላህ በቃ። ከአላህ የበለጠ ሌላ ምስክር የለኝምና አላህ ምስክሬ ነው አለው። ቃል አበዳሪውም ምን ይላል? ፋእቲኒ ቢልከፊል፣ እሺ ዋስም የሆነህን አምጣ። ነገ መመለስ ካልቻል ከአቅሙ እንኳ ከሌለህ ያንን ሊከፍልልህ የሚችል ዋስ አምጣ። ቃለ ከፋ ቢላሂ ከፊላ፣ ተበዳሪውም ምን አለ ዋስም በአላህ በቃ ተያዥ የሚሆነኝ ጌታዬ አላህ ነው፣ ስለዚህ ዋስነት በእሱ ይብቃ አለው። ቃለ ሰደቅት አበዳሪውም እውነት ብለሃል አለው። ከአላህ የተሻለ ምስክር ወይም ደግሞ ዋስ ሊመጣ አይችልምና እውነት ነው የተናገርከው አለው። ፈደፋዐሃ ኢለይህ ኢላ አጀልን ሙሰማ እስከ ተወሰነ ቀን ድረስ ገንዘቡን ሰጠው ማለት ነው። በዚህ ጊዜ ትመልሳለህ የሚል የጊዜ ገደብ ተደርጎለት አንድ ሺ ዲናሩን አበደረው። ፈኸረጀ ፊ ልባሕሪ ተበዳሪውም ገንዘቡን ይዞ በመርከብ ተሳፍሮ ወጣ፣ ባህሩን አቋረጠ። ፈቀዷ ሓጀተህ ጉዳዩን ፈጸመ ማለት ነው። ከዛም ያ ቀነ ቀጠሮ ሲደርስ የተበደረውን አንድ ሺ ለመመለስ ثم التمس መርከበን የርከቡሃ ጀልባን መፈለግ ጀመረ። በዚህ መርከብ ወይም በጀልባው አማካኝነት የቅደሙ አለይሂ ሊልአጀል አለዚ አጀለ ተወስኖ የነበረው ቀነ ቀጠሮ ስለደረሰ በቀጠሮው መሰረት የተበደረውን አንድ ሺህ ዲናር ይመልስ ዘንድ ጀልባን መፈለግ ጀመረ። ፈለም የጅድ መርከባ አንድም ጀልባን ማግኘት አልቻለም። ባህሩን ሊያሻግረው የሚችል መርከብ የለም ማለት ነው።

አንድ ሺህ ዲናር እንደተበደርኩኝ አንተው ታውቃለህ። ፈሰአለኒ ከፊለን። በወቅቱ ዋስ ወይም ተያዥ የሚሆንህን አምጣ ብሎ ጠይቆኝ ነበር። ፈቁልቱ ከፋ ቢላሂ ከፊላ። ዋስ ወይም ተያዥነት በአንተ ይብቀኝ ብዬ አንተን ከፊሌ አድርጌ ነበር። ፈረድየ ቢክ። እሱም ያንተን ከፊልነት ያንተን ዋስነት አምኖ ተቀበለ ወደደ። ወሰአለኒ ሸሂዳ

ቀኑ ደግሞ ደርሷል። ስለዚህም ወኢኒ አስተውዲዑ ከሃ ኃላፊነቱን ለአንተ ላንተ ሰጣለሁ አማናውን አንተው ታደርሰልኝ ዘንድ ላንተ ሰጣለሁ አለና ፈረማ ቢሃ ፊል ባሕር ብርና መልእክት፣ ደብዳቤ ያለውን እንጨት ባህር ላይ ወረወረው። ሐታ ወለጀት ፊህ በውስጡ እስክትሰምጥ ድረስ ማለት ነው። ባህሩ ላይ ከወረወረው በኋላ ወደ ውስጡ ስትገባ

ያቺ ገንዘብ ተከቶባት በአላህ አማናና አደራ የተሰጠቿ እንጨት ማዕበል እያወዛወዛት ወደዚህ ጠባቂ ወይም አበዳሪ ስትመጣ ያያታል። ተስፋ በቆረጠ ጊዜ በቃ እንጨቷ ለቤተሰቤ ትጠቅመኛለች ልና ይልና ፈአኸዘሃ ሊአህሊሂ ሐጠባ ለቤተሰቡ ማገዶ እንድትሆነው ይዟት ሄደ። እሳት ታቀጣጥልልኛለች በማለት ለማገዶ አገልግሎት እንዲሆነው ይዞት ሄደ።

አሁን ከመጣሁበት ሰዓት በፊት ሊያደርስኝ የሚችል አንድም ጀልባ አላገኘሁኝም፣ አለው። ይቅርታ በዚህ ምክንያት ነው የዘገየሁት እያለው ነው እና ብርህንም ይዤ መጥቻለው፣ ነው ቃል። ከዛ የሚለዋል ያኛው አበዳሪ የነበረው ሀልኩን ተባአስተ ኢለየ ቢሸይ ወደ እኔ አንዳች የላከው ነገር አለ። አንድ የጀርባ አንቀሳቃሽ የሆነ ሰው መልእክትህን

ምንድን ነው አቢ ሁረይራ ረዲየላሁ አንሁ በዚህ ሀዲስ ጉዳይ ላይ መሰረት አድርጎ ኢብኑ ሒባን በዘገቡት ዘገባ ላይ ምንድን ነበር የሚለው? እኛም ሰሐባዎች እንከራከር ነበር፣ ከሁለቱ ማንኛው ነው የበለጠ ያመነውይያን አለ። ማንኛቸው የበለጠ ያመነ ነው? ግማሹ ተበዳሪው ነው የሚል አለ፣ ግማሹ አበዳሪው ነው ይላል። ተበዳሪው የተባለበት በግልጽ የሚታዩ ምክንያቶች አሉ። አንደኛ ምስክርና ዋስ በተጠየቀ ጊዜ ጌታውን አላህን ምስክሬ ነው፣ እሱ ዋሴ ነው ብሎ መናገሩ፣ ይሄ የኢማኑን ደረጃ ያሳያል። በሁለተኛ ደረጃ ደግሞ ብድሩን ወቅቱና ሰዓቱ በደረሰ ጊዜ ለመመለስ ማሰቡ፣ የተበደረውን ነገር ይዞ መጥፋት ይችላል። መጥፋት እየቻለ አላህን ፈርቶ ያንን ለመመለስ መነሳቱ ታላቅነቱን ይገልጻል። ሶስተኛ፣ ደግሞ ወደ አበዳሪው ሊያደርሰው የሚችልን መርከብ ወይም ጀልባ ሳያገኝ ቀርቶ በአላህ ላይ የነበረው ተወኩል ግን በእንጨቱ ውስጥ ገንዘቡንና መልእክቱን ከትቶ አላህን ተማምኖ ባህር ላይ መወርወሩ ምን ያህል እንደሆነ ያሳያል። ተወኩሉ አላህ ላይ ታላቅ ነው ነው አራተኛ፣ ደግሞ ሌላ አንድ ሺህ ዲናርን ይዞ እንደገና ተሳፍሮ ሄዶ ብር ለመመለስ ዕዳን ለመክፈል ምን ያህል ጥንቁቅ እንደነበረ ማለት ነው። ባበዳሪው በኩል ደግሞ የተጠቀሰው ምንድን ነው? አንደኛ የአላህን ምስክርነትንና የአላህን ዋስነት ወዶ መቀበሉ። አላህ ምስክሬ ነው አላህ ዋሴ ነው ባለ ጊዜ እውነት ብለሃል ብሎ ይህንንም ወዶ ተቀብሏል። ሰው አምጣልኝ ብሎ ሙጭጭ ብሎ አልጠየቀም። ማበደሩ በራሱ አንድ ታላቅነት ነው። እንደገና ይህንንም ማምኖ መቀበሉ ሌላው ደግሞ በተጨማሪ ምንድን ነው የሚያሳየው የአበዳሪውን ታላቅነት? እንጨት ውስጥ ያገኘውን ገንዘብ አላህ መልሶልሃል፣ እዳህን በአግባቡ ከፍሎልሃል፣ ደብዳቤህ ደርሶሃል ብሎ መናገሩ ነው። እሱ ሳላየሁም ብሎ መካድ አይችልም ወይ? የደረሰኝ እንጨትም የለም ምንም ነገር የለም ብሎ ድጋሚ ሌላ ሺህ ዲናሩን መውሰድ አይችልም ነበር ወይ? እና ሁለቱም በየራሳቸው አንግል ጠንካራ የሆነ ጎና አላቸው፣ ማለት ነው። እና እንደዚህ አይነት ታሪኮች ብዙ ትምህርቶች እንወስድባቸዋለን። ምን ምንድን ነው የምንማረው ከተባለ አጠር ለማድረግ ያክል በዚህ ቂሳ ውስጥ ምን እናገኛለን? አንደኛ መሽሩዕየቱ ተዓውኑ በይነናሲ ዐለ አልኸይር ወልብር በሰዎች መካከል በመልካም ነገርና ጥሩ በሆነ በሚጠቅም ነገር ላይ መተባበር ሸሪዓዊ መሰረት ያለው እንደሆነ ማለት ነው። ማበደር፣ መበደር በተለይ የተቸገረ አካል ካለ ገንዘቡ ያለው ሰው ሊያበድር ይገባዋል። ማበደር በራሱ አጅር አለው ማለት ነው። አላህ ዘንድ ትልቅ አጅር አለው። ስለዚህም በሰዎች መካከል መበዳደር መኖሩ መልካምነት እንዳለው እንረዳለን። ሁለተኛ ሌላ ከዚሁ ቄሳ ምንድን ነው የምንማረው? ወፊህ ጠለቡ ሽሁድ ፊደይ ዕዳን ወይም ደግሞ ብድርን ለሰዎች በምንሰጥ ጊዜ እኛም በምንቀበልበት ጊዜ ምስክር መጥራት ሸሪአዊ መሰረት እንዳለው፣ ምስክርን አምጣልኝ ብሎታል በሀዲሱ መሰረት። እንደዚሁም ደግሞ ጠለቡል ከፊል ከፊልንም አምጣ ብሎታል፣ ዋስም የሚሆን። ስለዚህ ዛሬም ምስክር መጠራቱ ዋስ መጠራቱ ምንም ችግር የሌለው ሸሪአዊ መሰረት ያለው ተግባር መሆኑን ከዚህ ቅሳ እንማራለን ማለት ነው። ይሄ በተለይ መቼ ነው የሚወደደው? ሰዎች ዕዳን በመመለስ በኩል ስንፍና ውስጥ ከገቡ ነገሩን እንደ ቀላል አይተውት የተበደሩትን ነገር የማይመልሱ ከሆነ ነገ የባሰ ወንድማማችነት፣ እህትማማችነት እንዳይቋረጥ ጠላትነት በማካከላችን እንዳይሰፍን ምስክሮችና ዋሶች መጠራታቸው አግባብነት ያለው ነው። ሶስተኛ ደግሞ መጻጻፍ ማለት ነው። እዚሁ እግረ መንገድ በውስጥ ታዋቂነት እዳ በምንበደርበት ጊዜ ልንጽፍ እንደሚገባን እንረዳለን። ከቁርአን ውስጥ ረጅሙ አየት ተብሎ የሚጠራው በሱረቱ አልበቀራ ላይ የሚገኘው 282ኛው አየት፣ አየቱ ደይን የሚባለው ይህንኑ ነው የሚያሳየው። አዑዙ ቢላሂ ሚነሽ ሸይጣን ረጂም። ያ አዩሃ አለዚነ አመኑ

አንዳንድ ሰዎች ሲበዳደሩ በምን አትጻጻፉም? ሲባሉ እንተማመናለን፣ አንካካድም ይላሉ። መጻጻፍ እኮ የሚያስፈልገው ላለመካካድ ብቻ አይደለም። እውነት እንደተባለው አበዳሪም ተበዳሪም የሚተማመኑ ከሆነ፣ አላህን ፈሪዎች ሆነው የማይካካዱ ከሆነ ይሄ አንድ መልካም ነገር ነው፣ የአላህ ተውፊቅ ነው፣ ኸይር ነው። ነገር ግን ጽሑፍ የሚያስፈልገው ላለመካካድ ብቻ አይደለም። ሌላም ችግር አለ። እንደ ሰውነታችን ይሄኛውን ችግር በአላህ ተውፊቅ አልፈን የምንተማመን ከሆነ ሁለተኛው ችግር ምን አለ? መርሳት የሚባል በሽታ አለ። አንረሳም ወይ? አበዳሪ ያበደረውን ሊረሳ ይችላል ወይ ደግሞ ተበዳሪ መበደሩን ሊረሳ ይችላል። በዚህ መርሳት ሰበብ በመካከላቸው ምን ይፈጠራል? አለመተማመንና መጠራጠር ሊፈጠር ይችላል። ስለዚህ ግዴታ ሊመዘገብ ያስፈልገዋል። መጻጣፍ እጅግ በጣም መልካም ነው። ነው አንረሳምም የሚባል ከሆነ ሌላ ሦስተኛ ችግር ይከሰታል። መሳሳት የሚባል ነገር ሀምሳ የነበረውን አምስት መቶ ወይ አምስት መቶውን አምስት ሺህ አድርጎ ማሰብ መሳሳትስ አይከሰትም? ይከሰታል። ከነዚህ ነገሮች ልንሸሽ አንችልም ማለት ነው፣ ፍጹም ምሉእነት ባህሪያችን ስላልሆነ ስለዚህ በተቻለ መጠን መጻጻፉ ከብዙ ስህተቶች ይጠብቀናል በመሀከላችን ያለውን መተማመንን አያደፈርሰውም ማለት ነው እናም ከነዚህ ሁለት ሰዎች ታሪክ ይህንኑ ትምህርት እንማራለን ማለት ነው አራተኛ አሁንም ምንድ ነው የምንማረው ወፊህ ፈድሉ ተወኩል አለ ላህ በአላህ ላይ የመመካትን ደረጃ ትሩፋትን ምን ያህል ታላቅ እንደሆነ እናያለን ወአነ መን ሰሐ ተወኩለሁ ተከፈለ ላሁ ቢነስርህ ወዐውንህ፣ አላህ ላይ ትክክለኛ የሆነ ተወኩል ያለው ሰው አላህ በማገዝና በመርዳት ኃላፊነቱን ይወስድለታል። ይሄ ተበዳሪ አላህ ላይ በነበረው ተወኩል ምክንያት ከአንድ ባሕር ጫፍ እስከ ሌላ ባሕር ጫፍ አላህ በሞገዱ አማካኝነት ለባለቤቱ ዕዳውን አደረሰለት። ምን ያህል የቂን ቢኖረው ነው። ሰዎች አላህ ላይ ባላቸው ተወኩል ልክ ምድራዊ ፍላጎቶቻቸውም እንደዚሁ የዛን ያህል ይሳካላቸዋል። ጥንት ለነሱ ይሰራ የነበረው አላህ ዛሬም ለኛ ይሰራል። ቁም ነገሩ እኛ ትክክለኛ ሙስሊሞች አላህ ላይ የምንወከል ሆነን መገኘቱ ነው። ከዚህ ታሪክ ይሄን ነው የምንረዳው ማለት ነው። አምስተኛ አሁን ምን ትምህርት እናገኛለን ቢባል አማናን የመጠበቅ ጉዳይ ተበዳሪም በዛው እንደተበደረ ሳይጠፋ አበዳሪም የደረሰውን መልእክት አልደረሰኝም ብሎ ሳይክድ ሁለቱም አላህን በመፍራት አማናን መጠበቃቸው ምን ያህል የኢማናቸውን ታላቅነት እንዳስረዳን እኛም ዛሬ ይሄንን ልንጠብቅ ይገባል። በተለይ የሰው ዕዳ ከሰው ሐቅ ጋር የሚገናኝ ነገር በተውበት የሚሰረዝ ነገር አይደለም። ሺ ጊዜ ተውበት ብንገባ፣ ሺ ጊዜ ሐሰናቶችን ብናበዛ፣ ሺ ጊዜ ላይ ልቆመን ብንሰግድ በተውበት ሊሰረዝ የሚችል ነገር አደለም። ባለቤቱ ደግሞ እጁን ካነሳብን ወደ አላህ አደጋ ነው። ሐታ ሌላው ይቅርና ካፊር እንኳን ነው የሚባለው፣ ካፊር ወደ ዲን አልእስላም በሸሃደተይን ከተመለሰ ማንነቱ ከዚህ በፊት የነበረው ሙሉ ህይወቱ ታጥቦ አዲስ እንደተወለደ ህፃን ይሆናል ነው የሚባለው። ይሄ ግን በአላህና በሱ መካከል ለተፈጸመው ኃጢአት ነው። ከሰው እዳ ጋር የተገናኘ ከሆነ ግን በኩፍር ህይወቱ ላይ እያለ የወሰደው ሐቅ ካለ ቢሰልምም አይለቀውም ነው ቢሰልምም ከሰለምም በኋላ ያንን ንብረት ወይም ዕቃ ወደ ባለቤቱ መመለሳል መመለስ አለበት ነው። ሙሉ በሙሉ ይሰረዛል የተባለው ከአላህ ሐቅ ጋር የተገናኘውን ነው የሰራቸውን ኃጢአቶች፣ ወንጀሎች፣ ኩፍር ክህደቶችን ነው። የአደም ልጆችን ሐቅ ከሆነ ግን ከባለቤቱ ነው ይቅርታ ማግኘት ያለበት ነው። ስለዚህም ከሰዎች ላይ ዕዳ ካለብን ቶሎ ብለን መመለስ አለብን። ካልቻልንስ፣ ጊዜ እንዲሰጡን መጠየቅ አለብን እስከ ተወሰነ ጊዜ ድረስ። ያንንም የማንችል ከሆነስ ሐቂቃ ካልቻልን ይቅርታን ከነሱ መቀበል አለብን። አይ መመለሱን እችላለሁ፣ ነገር ግን ያበደረኝ ሰው በአሁን ሰዓት በሕይወት የለም ወይ የድሮ ቤቱን አጥቼዋለሁ፣ ብፈልገው ወደዛ ወደዚህ ብል ላገኘው አልችልም ከተባለስ በትክክል ሊገኝ የማይችል ከሆነ የሆነ ቀን ካገኘሁት ብሩን ወይም ንብረቱን እመልሳለሁ ብለን ነይተን አሁን ግን በዛ ሰውዬ ስም ሰደቃ ማውጣት አለብን ለሱ እንዲደርስ ሞቶ ሊሆን ይችላል ወይ እንደተባለው ፈጽሞ ላናገኘው እንችላለን ስለዚህም በሰውየው ስም ሰደቃ ማውጣት ልክ እሱ በህይወት እንዳለስ እያለ እንዳወጣው እንዲቆጠር ማለት ነው የሆነ ቀን ግን ከተገናኘን እመልስለታለሁ በሚል ንያ የእዳ ነገር በጣም ከባድ ነውና ማለት ነው ሌላው ደግሞ የአላህ ወልዮች ያው የሙዕሚኖችን ከራማም እዚሁ ላይ እንረዳለን። ከራማቱ ለውሊያ በሚባለው እናምናለን። የአላህ ወልዮች አላህን አምነው የትም ስፍራ ሆነው እሱን የሚፈሩ ሰዎች እንደ ኢማናቸው እንደ ተቁዋቸው መጠን አላህ ከራማን ይሰጣቸዋል። ከነቢያት ሙዕጂዛ የማይወዳደር የሆነ እንደ ኢማናቸው ግን ተመጣጣኝ የሆነ ከራማ ይሰጣቸዋል። ይኸው ይሄኛውን ከአንድ ባህር ጫፍ እስከዛ ጫፍ አላህ በሰላም ማድረሱ ለሰውየው የተደረገለት ከራማ መሆኑን ያሳያል ማለት ነው። እና እዳንም እንደዚሁ የተወሰነ ቀን ካለ ቀኑ በሚደርስበት ጊዜ በአግባቡ መመለስ እንዳለብን እንማራለን። ሰዓቱ ከደረሰ ቀነ ቀጠሮ ከተቃረበ በዛው ቀን ላይ ሄደን መመለስ እማንችል ከሆነ ደግሞ ያው የተወሰነ ጊዜ ጊዜ እንዲሰጠን እና እንዲያቆየን ማለት ነው። ካፊር ከሞተ በኋላ ሰደቃ ምንም አይጠቅመውም። ምክንያቱም በአኼራ መልካም ስራው ምንም የሚያገኘው ነገር የለውም እና ማለት ነው። በምድራዊ ሕይወቱ እያለ ዱዓ ነው የሚደረግለት አላህ ሂዳያ እንዲሰጠው ማለት ነው። ከሞተ በኋላ ግን ምንም የሚጠቅመው ነገር የለም በአኼራ መልካም ስራው። ንብረትነቱ ግን ለቤተሰቦቹ ለወራሾቹ ይመለሳል። የእሱን ንብረት እነሱ ስለሆኑ የሚወርሱት ማለት ነው። ወላሁ አለም እና አጠቃላይ የዛሬው የሀዲሱ መልእክት እንግዲህ ምንድን ነው? በጥቅሉ ማበደር እና መበደር ሸሪዓዊ መሰረት ያለው ህግ ነው። ሰውን ማመን ከንቱ ነው የሚባል አባባልም አይሰራም። ታማኞች አሉ። ወይም ሰውን ማመን ቀብሮ ነው የሚባለው ነገር ስህተት ነው። አላህን ፈሪ አለ። ነገር ግን እምንጠራጠራቸው ከሆነ ከዚህ በፊትም አበድረናቸው አልመለሱም የሚባሉ ሰዎች ካሉ ምስክርን ከፊልን በመጥራት መበዳደር እንደሚቻል ያሳየናል። አላህ በሰማነው ተጠቃሚ ያደርገን። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።